ወደ ፊት ራሱ የሆነ ነገር ሸቃላ አብይ ሰኝናለ ሸቃለ ማለት እኮ የተከበረ ነው። ስራ ያስከብራል እንጂ አያሳፍርም። ሰራተኛ ማለት ነው። ሰራተኛ ማለት እኔ እንደሚገባል ትርጉሙ ሰራተኛ ይመስለኛል። ገረዱ እንኳን ቢሆን ትርጉሙ ችግር የለውም። ገረዶኜ እኔ ፍሬያማ ልሆን ትልቅ ደረጃ ላይ ልድረስ እንጂ ግርድናዬ ምንም አያሳፍረኝም። አልስረቅ እንጂ ማለት ነው። ሌብነት ያሳፍረኛል፣ ግን ደግሞ ግብድና አያሳፍረኝም። ጎንበስ ብዬ አንገቴ እንደፍቼ ሰርቼ የምለወጠው በፍጹም አያሳፍረኝም። ስለዚህ እኔ ከምመክራችሁ ከምትናደዱ እህቶቼ ካላችሁ እንዳትናደዱ፣ ቦታ አትስጧቸው፣ ጨርፋቸው ቦታ እንዳሰ

ብቻ ቀይ ብዙ ጊዜ እህቶች ሲወደዱ ሰለማዊ ነው፣ ብዙ ማለት ነው። በ ይኮሳተራል እንዲህ። ከሀገር ስመጣ እኔ ራሴን አሳምኛ፣ ግን የሰው ቤት ሰራተኛ ሆናለሁ የመጣሁት እንጂ መንግስት ሰራተኛ ሆናለሁ ወይም ደግሞ አሰሪ ሆናለሁ ብዬ አይደለም የመጣሁት እኔ ማለት ነው።

ሁሌ በዝቅታ ነው አይደለም። አንድ ቀን እግዚአብሔር ከፍ ያለ ደረጃ ላይ እንደሚያደርሰን ማመን አለብን። በዚህ ቢለን ጠላታችን እንዲህ ሰው ሰራተኛ እስከመቼ የሆነሽ ነው? እግዚአብሔር እስከፈቀደ ፍሬያማ እስከሆን ድረስ እሱ እስካሁን ድረስ ይህንን ያላየም ብዙ ስራ አለ ማለት ነው እና ሚነሱ→እነሱም ሰራተኞች ሰራተኞች ነው አይደል ምን ነው ችግሩ ሰራተኝነቱ እኔ አልጠጣኝም በዛ ምንም ሰራተኛ ነሱም ሰራተኛ

ይህኒ እዚህ እዛም ስንገባ ሁለት ብር እዛ ስንገባ ብር ከሀምሳ እዛ ስንገባ እንደዚህ ሆነ። ባለ ሀምሳ ሳንቱ እየፈለገች ነው ይጠቅማል።

ታቸእና እና ደግሞ እና ያናድደኝ ደግሞ ያናድደኝ የመዳም ቅመም ሲባል ያናድደኛል። ለምን ያናድደኛል? እናንተም ሸቃላ ስትባሉ የሚያናድዳችሁ ለምን እንደሚያናድዳችሁ አጠር ባለ ገለጻ ብለጽ እኔ የመዳም ቅመም ሲባል እና የሚያናድደኝ ፓርቲ የመዳብ ሰራተኛ ነኝ እንጂ ለመዳብ ምን ጠቀምኳል? እኔ የጠቀምኩት ለአገሬ፣ ለቤተሰብ ለወገኔ እንጂ። አሁን ለምሳሌ ለቤተሰቤ ቅመም ነው፣ በተቸገሩበት ቦታ የሆነ ቦታ ላይ ደርስላቸዋል። የሆነ ሰው ሲታመም ለሀገር ሰው ከደረሰ በዛ እንደ ቅመም ነው። በቃ የሌለንበት ቦታ የለም ለታመመም ላለቀሰም እዛ ቦታ ትንሽም ድርሻ ቢሆን አለ እንገባበታለን። ያ የኢትዮጵያ ቅመም የቤተሰቦች ቅመም ቢባል ደስ ይላል። የመዳብ ቅመም ለመዳ ምንድን ያረክላት እሚየ መዳ እግዚአብሔር ዘበና ይባል ትደግ፣ ትለምልም ያኖርልን። እሷም ሰላለች ነው እዚህ መጣ። እሷ እየሰራውላት ነው ስራይና ክብሬ ወርጄ ደስ ብሎ ማለት ነው በስተቀረ ምንም ያደረኩላት ነገር የለም። ለምን ገንዘቧን ከፍላ ነው እየሰራበት ያለ። ለነፃ የሰራበት ል የለም ነው ስለዚህ በባዶ የመድኃኒት ቅመም ብሰራላት በነፃ እንደዛ ቢሮ ኦኬ አስኬድ። የመድኃኒት ቅመም ሲሉ እኛ ቅመም ለሀገራችን ቅመም ከቅመምም ቅመም በላይ ልዩ ልዩ ነው እንጂ ሁሉም ነገር የምናጣ ነው። እንዲህ የመዳብ ቅመም አይደለንም። እያን ማምኑ ሁሉ ጊዜ እንደዛ ነው እና እሱ የምታውኑበት ዘርዘር ያለች እና አንድ ቀን ደግሞ ፌመስ ሲሆን እዚህ ወስጄ ነው ማዝናኑ